ከሁለት ዓመት በፊት ነበር ይህኑ አሳዛኝ ታሪክ በሌላ ገጸ ባህሪያት የሰማ ነው። የድምፃዊ አብርሃም በላይኔ ሻላ እጮኛ የነበረች ሴት ከመኖሪያ ቤት ሶስተኛ ፎቅ ላይ ወድቃ ህይወቷ ያልፋል። በዚህም ድምጻዊው ተጠርጥሮ በፖሊስ ቁጥጥር ስር ይውላል። ፖሊስ ፍርድ ቤት ካቀረበው በኋላ የሟቿ አስከሬን ተመርምሮ ከፎቅ ላይ ስትወርቅ ጭንቅላቷ እና ሌላ የሰውነት ክፍሏ በግዑዝ ነገር ተመትቶ መሞቷ ይረጋገጣል። ነገር ግን ሟቿ ከፎቅ ላይ የወደቀችው ተገፍትራ ወይስ ራሷን አጥፍታ ጥፍታ የሚለው ጥያቄ ረጅም ክርክር የፈጀ ነበር። የማታ ማታ ድምጻዊ ወንጀሉን እንዳልፈጸመ ተረጋግጦ የክስ መዝገቡ ተዘግቷል። አሁንም በድምጻዊ አንዱ ዓለም ጎሳ እና እጮኛው ቀነኒ አዱኛ መሃል የተከሰተው ተመሳሳይ አሳዛኝ ታሪክ ነው። ልዩነቱ ቀነኒ ወድቃ ህይወቷ ያለፈው ከአምስተኛ ፎቅ መሆኑ ነው። በተረፈ እንዴት ወደቀች? ሞቷ ድምጻዊውን ተጠያቂ ያደርጋል ወይ የሚሉ ጥያቄዎች መልስ የሚያገኙት በምርመራ ሂደት ነው። ከቢቢሲ እስከ የአሜሪካ ድምጽ ታላላቅ ሚዲያዎች ፖሊስ አናግረውና መረጃዎችም ሰብስበው በጉዳዩ ዙሪያ ዘገባ ሰርተዋል። እኛም እነዚህን ዘገባዎች አዋህደን በተከሰተው አሳዛኝ ክስተት ዙሪያ እስካሁን የደረሰበትን በቂ ግንዛቤ ለመፍጠር እንዲህ አቅርብነዋል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱአለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ቢቢሲ የቀነኒን ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረት አልተሳካም። የአርቲስት አንዱ ዓለም ማናጀር ሌሊሳ ኢንድሪስ ያስክሪ ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት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 ከተከሰቱ በኋላም አስክሪኗ በአቅራቢያ ወደሚገኝ ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሪኑን ለምርመራ ወደ ሚንሊክ ሆስፒታል ወሰደው ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነስርዓቷ በአዲስ አበባ ይፈጸማል።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 አብራርቷል ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ጠቅሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግረዋል ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዱ ዓለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ ነው በኢንጂነሪንግ ዲግሪ ከ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀ ጥሎ ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎቿ ለመረዳት ችሏል። ቢቢሲ ለዚህ ዘገባ የአንዱ አለምን ማናጀር እስካናገርበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለው ምርመራ እስኪጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። ከዚህ ባለፈ ሟቿን ከመሞቷ በፊት ያገኙና የሚያውቋትን ሰዎች ቃል ያካተተ ሌላ ዘገባ ደግሞ የሚከተለው ነው። ከድምጻቢ አንዱ አለም ጎሳ እጮኛ ቀነኒ አዱኛ ኅልፈት ጋር በተያያዘ እስካሁን ያሉ መረጃዎች። የድምጻቢ አንዱ አለም ጎሳ እጮኛ ሞትን በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ከመሞቷ አንድ ቀን በፊት የት ነበረች? የድምጻቢው ማናጀር ስለ ልጅቷ ተናግሯል። በእንጂነ ንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀች ቀነኒ በሞዴሊንግ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናና ትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን የተነሳች እንደነበር ከቅርብ ሰዎቿ የተገኘው መረጃ ያመለክታል። ልጅቱ ከሞቷ አንድ ቀን በፊት የት ነበረች? ልጅቱ ከሞቷ አንድ ቀን በፊት ለልደቷ ፎቶ ስትነሳ እንደነበር በወቅቱ ፎቶ ያነሳት የነበረው የወንዴክስ ስቱዲዮ ባለቤት ወንደሰን ጋሻው ተናግሯል። ፎቶግራፈሩም በፎቶግራፍ ስራዎቼ ካፈራዋቸው ወዳጆች መካከል የቀኝ እጄ የምላት ሂቴ ቀነኒ አዱኛ መካሪዬ ጓደኛ የክፉ ቀን ወዳጅ ነበረች። ትላንት መጋቢት 1 2017 ዓ.ም ምሕረት ከቀኑ 10 ሰዓት ጀምሮ የለት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያይተን ዛሬ ጠዋት መጋቢት 2 2017 ዓ.ም ምሕረት ጠዋት ማረፋውን አረዱኝ ብሏል። በተጨማሪም ትላንትና መጋቢት 1 2017 ዓ.ም አመሻሹን ቀነኒ አዱኛ ከጮኛዋ ድምጻቢ አንዱአለም ጎሳ ጋር በመዝናኛ ስፍራ አብሮ እንዳሳለፉም ከተለያዩ ምንጮች ኢቨንት አዲስ ሚዲያ ያገኘው መረጃ ያመለክታል የደም ተንጻቢ አንዱ ዓለም ጎሳ ማናጀር የሆነው ሌሊሳ እንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ተናግሯል። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች፣ ቶሎ ድረስ እንደተባለ የሚናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከአመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣረ መሆኑ ተናግረዋል። ክስተቱ ከተፈጠረ በኋላ በቅርብ የሚገኘው የአኔት ሆስፒታል ከገባች በኋላ ጧት ፖሊስ መጥቶ ሬሳዋን ወደ ምኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራው ውጤት እስኪመጣ አስክሪና ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምጻዊያ አንዱአለም ጎሳ ለጥያቄ ትፈለጋለ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን፣ እኛ የምናውቀው እስካሁን አለመታሰሩ ነው። ምርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ማናጀሩ ይናገራል። ለሁለት ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም የተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ይናገራል። ፖሊስ ምን አለ? የልጅቱ አሟሟት ምን እንደሆነ የምርመራ ስራ ተሰርቶ እስኪገለጥ ድረስ ህብረተሰቡ በትዕግስት ይጠብቅ፣ በሌላ በኩል አንዳንድ ግለሰቦች ተገቢ ካልሆነ ትንታኔ ይታቀቡ ብለዋል። የአሜሪካ ድምጽ ሬዲዮ በበኩሉ ስለ ወጣቷ ሞት የሰራው ዘገባ የሚከተለውን ይመስላል። መጋቢት አንድ ቀን 2017 ዓ.ም በድንገት ህይወቷ ያለፈው ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ አሟሟት የተጣራ መሆኑን ፖሊስ ጠቁመ። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱ ዓለም ጎሳ የፍቅር አጋርና ሞዴልና ማስታወቂያ ባለሙያ ቀነኒ አዱኛ ትናንት ትላንት ሌሊት በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ውስጥ በሚገኝ መኖሪያ ቤታቸው በድንገት ህይወታ ማለፉን ስማቸው እንዲጠቀስ ያልፈለጉና ለቤተሰብ ቅርብ የሆኑ ምንጮች ተናገሩ። ምስራቅ ሐረርጌ ውስጥ የተወለደችው ቀነኒ እና ድምጻቢያ አንዱ ዓለም መኖሪያ ቤታቸው ህንጻ ላይ እንደሚገኝና ከአምስተኛ ፎቅ ራሷን ወርውራ ህይወታ ማለፉን እኚህ ለቤተሰቡ ቅርብ የሆኑ ምንጭ ገልጸዋል። ነገር ግን አሟሟታ በተመለከተ ቪኦኤ ከፖሊስም ሆነ ከሌላ ገለልተኛ ምንጭ አላረጋገጠም። የባህላዊ አልባሳትን በመልበስ በተለይ በማህበራዊ ሚዲያ ላይ በይበልጥ የምትታወቀው ቀነኒ ከታዋቂው አንዱ ዓለም ጎሳ ጋር ለሶስት ዓመታት በአንድ ቤት ሲኖሩ ነበር። የፍቅር አጋር መሆናቸውን እኚሁ ግለሰብ ነግረውናል። አርቲስት አንዱ ዓለምን ፖሊስ ለጥያቄ ፈልጎ እንደወሰደውና ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፖሊስ ቁጥጥር ስር እንደሚገኝ ምንጫችን ነግረውናል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአዲስ አበባ ፖሊስ ሕዝብ ግንኙነት ኃላፊ ኢንስፔክተር ማርቆስ ታደሰ በጉዳዩ ላይ መረጃ ለመስጠት ጊዜው ገና መሆኑን ተናግረዋል። ማምሻውን ያገኘናቸው አንድ የአዲስ አበባ ፖሊስ ወንጀል ምርመራ ባልደረባ ፖሊስ በጉዳዩ ላይ ምርመራ እያደረገ መሆኑን ከመግለጽ ውጪ ምንም መረጃ እንደማይሰጡን ነግረውናል። የወጣት ቀነኒ አዱኛ አስክሬን በጠዋት ዳግማዊ በምኒልክ ሆስፒታል የአስክሬን ምርመራ ከተደረገለት በኋላ ከሰዓት 9 ሰዓት አካባቢ ስሉልታው ወደሚገኝ እህቷ ቤት እንደተወሰደ ምንጩ ለቪኦኤ ተናግረዋል። ውድ የአዲስ አገልግል ቤተኞች በወጣት ቀነኒ አዱኛ ህልፈት ዙሪያ እስካሁን ያለው መረጃ የሚከተለው ሲሆን በቀጣይ የሚወጡ መረጃዎችን ተከታትለን የምናሳውቃቸው ይሆናል። መልካም ጊዜ።